ይችላል ግን፣ ሰሚ ሴት ከቤተሰቦቿ ጋር ብቻ ነው የምችለው መሄድ፣ ወይ ከባሏ ጋር ከቤተሰቦቿ ብቻ ናችንም እንደ ጋይስ አይችልም፣ አይችልም። ከባልሽ ጋር ወይም ከቤተሰብ ጋር ነው ውዴ። አችን በነበረ ድሮ ከባድ ስለሆነ ይመስለኛል። በጣም ስለሚያስፈራ ለሴፍ ስላልሆነ ይመስለኛል ግን አይችልም፣ ብቻሽን ናቸው። ከማዘርጋዊ አንድ ሂጅበታ አሪፍ ነው። ታውቂያለሽ ፓኬጁ ስንት እንደሆነ? በረመዳን እኮ ነው ውድ ሆኖ። በባለፈው ለታ ሙሉ ፓኬጁ አንድ ሰው መቶ ሺህ ሙቤ እንደዛ ነበር። ከዱባይ ሊሆን ይችላል ኢትዮጵያ እና ሙቤ ሚዲያ በባለፈው እንደውም ከኛ ጋር ነበር። ዘንድሮ አሁን ከአምስት ወር በፊት ምናምን ሙሉ ፓኬጁ ሙሉ መቶ ሺህ ብር ነበር። በር አይደለም፣ በኋላ ወላሂ መቶ ሺህ አይደለ ሙቤ ነበር ካይቻለሁ እኔ ጓደኛዬ እኮ ሄዷል። ይሄ 200 ምናምን ሺህ ነው መሰለኝ። ላላላ ማሪ በሙቤ በኩል ሙቤ በባለፈው ሲወስድ የነበረው እንደዛ ነው። ሪም ፋዘሯን ወስዳለች። ኡምራ ነው ታዲያ ኧረ መቶሽ አይደለም፣ ዝም በይ ማሪ፣ ልጠይቅልሽ አሁን። ከፈለሽ አይደለም መቶሽ አይሆንም። ስንት ነው የወሰድካቸው ብዬ ልጠይቅልሽ። አልጋን ጨምሮ ማይጨምረው አይቴክ ምግብ ብቻ ነበር ነገሯት። ረመዳን ላይ ነው እኔ ብለሽ የጨመረው በረመዳን ላይ በረመዳን ያ ግን እኔ ምንሽ ልክ ነሽ። ልክ ረመዳን ላይማ፣ ከረመዳን በፊት ነው ያልኩሽ፣ ረመዳን ሳይገባ በፊት እና ወላሂ ሂጅ አግብታ ነው የምትሄደው። በነገራችሁ ከባሏ ጋር ነው የምትሄደው። እመኑኝ፣ ታያላችሁ። ዩቲ አግብታ ከባሏ ጋር ኡምራ ካልሄደች ምን በጣም እንትን ምንድነው ይሄ? ካገባሽ በኋላ የምትወጪው እንደሽርሽር

ወንድም አጎት ጋር ስንት ሆነው መሰለሽ። እናት አይደለኬ እንትን ነው ይቅርታ፣ እንትን የሆነው ሀጅ የሚሆነው አባት ወንድም አጎት

ግን በቃ ፊሊንጉ እየዛን ያህል ነው። እኔ ቪዲዮ ኮል ደውሎልኝ በጣም በቃ ይነዝራል፣ በጣም አይደለ ያሁን በቪዲዮ ኮል ቪዲዮ ኮል ሆ እያሳይኝ ቀብራቸውን ምናምን ምናው በጣም በቃ ከነ ታሪኩ እየነገረኝ ምናምን ግን እኮ ስራ በጣም ቢዚ ኮንሽ፣ እሱ የአንቺን እጅ መብላት ሚፈልግስ፣ ሰርተሽ ታስቀምጫለሽ ወይስ ከስራ ምትሽመትሽ ምግብ ምናምን ምት አረጭ ክሪ አረት ረጁ እንዲለገና ከሚስታቸው እጅ ውጪ መብላት የማይፈልጉ አሉ። አንቺ ደግሞ የድሮ ሰው ብቻ ነው የምታውቂው። በቃ አንቺ፣ አንዳንድ ሰዎች ማሬ ከሚስታቸው እጅ ውጪ መብላት አይፈልጉም። ትክክል ወይስ አይደለም? ንገሯት። በእኔ በኩል ሲያወር በእሷ ጋር አዎ፣ ሪምባባ ተቀጠ አንቺ በጣም እንደዚህ። ስለዚ ያንን እንዴት ልታስጌጁ ትችያለሽ? አይሆንማ የድሮ ሰው ነው እኮ እንዲህ የሚለው። ወላሂ ላዚም እሷ ካልሰራች ምናምን ምናምን የድሮ ሰው ነው እንዲህ የሚለው። እንዴ እኔ እጅ ጣፍጠዋል ምናምን፣ ሁሌ ኩሽን አልሆን አረዘረቤ ሰርተሽ ፍሬ ዘር ታስቀምጫልሻ። በቃ እንደዛ ያርግ ይችላለ። አዎ ከዛ አያሞቅን መብላት እንችላለን። እሱን አንዴ ትሰሪና ለተወሰነ በቃ ትሰሪና እንዴት አስቀምጫለሽ። በቃ እጅሽን መብላት ከፈለገ እራሱ መብቱ ነው፣ መብቱ ነው። እኔም ደግሞ ስራ መሄድ መብቴ ነው፣ አንቺም ስራ መሄድ መብትሽ ነው። እሱም ከአንቺ እጅ ላይ የተሰራውን መብላት መብቱ ነው። መሰረት፣ ወጥ እና ስጋ ወጥ ምናምን፣ ለባልሽ ምን አይነት ሚስት ነው? አዎ የማይሰለቸኝ ይመስለኛል። አንቺ ምን አይነት ነው የምትሆኑት? ለምሳሌ አንዳንዴ እንደዚህ የማይሰለች ውሃ ቀጠነ፣ እኝዬኝ ከእንትና ጋር እንዳትሆን አላልኩህም፣ እኝዬኝ እንትና ሰላም ስትላየውክ፣ እንደዚህ አይነት ሴት አለች። ለምሳሌ ለባልሽ ነፃነት ምን ያህል ነው የምትሰጪው? ስላሰሩብኝ እኮ ነው የማይታይን አስተውለሸዋል። አረች ከፊት ትሽ እያየት ነው መመለስ አለመቻለች በራሱ። ሄ ሙጠምጢም ነው ሙጠምጢም። ሌላ ምን አለው? አይ አይኑ እኔ ሌላ ነገር ነው። ግን በቃ ባሌ በጣም በቃ እቤት እስኪገባ የሚጓጓ ይመስለኛል። አይ ቤቱን ናፍቆ የሚመጣ ገና ሲያስበው፣ አይ ደግሞ ገብቻውን ከሷ ጋር ልጨቃጨቅ ነው የማይለው። ደጋፊ ኮንስረባክክ ኳስ ቢወድ ይደብርሽ። እኔ ኳስ የማይወድ ሰው ስጀመር ኳስ የኳስ ፍቅር ያለው ቢሆን ሙተንቲም እንዴት መልስ እያረጋት ኳስ ግድ ነው ካስ ኳስ ግድ ማየት አለበት። እሱ ካላየ ደግሞ እኔ ሳይ እንዳይደብረው አንቺ ታያለሽ እ እንዴ ማሬ በጣም ነው እንጂ ማየው፣ ወላሂ ነው ወላሂ ላዚ። እንዴ ምን ሆነሽ ነው? እዚህ ስራ እየሰራው ስራ ላይ እንኳን ኝ ከሆነ ከፍቹ እዚህ ታች አስቀምጨው እየሰራው ነው ማየው ሲመጣ እንዲሁ ዝም ብለሽ ስትገምጂው ጨጭጫቃ ሴት የምትሆኝ ይመስልሻል? ይመችሽ። አኩራሺን የማውቀው ይመስለኛል፣ ግን ተዋል ወዲያው ነው፣ አትቆይም። ቶሎ ትረሳለሽ። አንድ ቂም አለ ዘመዴ፣ ግን በጣም ቶሎ ነው

ውድ ያለሽ ወይስ ቆመሻል ታያሉ እያስቸገረኝ ነው አሁን አለሽ። ሁሌ እየገባሽ አንቀሳቅሽ እንደዚህ ለእንትን ጥሩ ወለይ ፎሎወር ራሱ ስድስት መቶ ጨምሯል እ ወልዴ ብትገቢ ለምን እንዳቆምሽ ራሱን ያናቅም። ታይም ራሱ ከሌለ አርባ እና ሰላሳ ደቂቃ ብትገቢ አሪፍ ነው። ላይ ሁሌ ነው ወይዬ ብሎ ነው እሱ ከባድ ነው። ግን እንትን በይ፣ ምንድን ነው ቁራን ሞቼ ሞቼ መቶ ሺህ እንደ አለፈውን እኮ አስራ ምናምን ጨመረኩ። ጋግርም ማለት ነው። ፕሮሞሽን ለማይሰራ ሰው ፎሎወር ምን ያደርግለታል? ዋናው መታወቅ እሱ መሆንሽ ነው እንጂ የፎሎወር ብዛት ምን ያደርጋል? ምንም አግም አይሰራም። እኔ ግን አሁን ላይ ሚሰራ ስለምሰራ ሰው በዛ ስለሆነ፣ አንተ የሚለው ለንቺ ይጠቅማል። በጣም አሪፍ ግን ቢኖርማ አይከፋም? አይደብረንም? አሁን ሶስት ሚሊዮን ስገቢ ምን እምታረጊው ደግሞ ሁለትን ግን ምን አረግሽ ምንም አላረግሽም ደበረኝ። ባለማድረግ ፈልጌ ነበር ማድረግ እኮ ሶስት እንደምጠብቀው፣ ለምን አላደረግሽም? ሳንደፍ ነኝ እንዲህ ዓይነት ነገር ቆይቶ ነው ነገረጣ ዋረን የመሰል ገረጣሽው ወይሽ ሙጣም ደሞ ሆነው እንደገረጣሽ እንድታስቢ ገረጣሽ እንድታስብ የሚያደርግሽ ምንም የሆንሽ ነገር የለም። ምንም የሆንሽ ነገር ቀደም ስለ ትዳር እያወራው አላየሽ፣ መጣች ማለት ነው። በቃ ሰላም ነው። እንዴት ነሽ እንዴት ነሽ አለን ስሚ ራጁ የታለች ያቺ ዝፍዝፍ ጓደኛሽ አለች ጥሪያት ትምጣና አልገባችም ምን ፈልገሽ ነው ዛሬ ደምነት ነው የሚፈል አንቺና ፋሲካ ከተውኳችሁ እኔ ቆይ መጣሁማ እናንተ ደውለታችሁ ዛሬ ካልታጠቁ ሙቻለው ማለት ነው ጉዳይ ተቀበተሽ ነው የምትተኛው? አይደለም እንትን በቃ እኔ እንትን ልበል ወይ ጌም ልጫወት ወይ የሆነ ነገር ላርግ ተሄድባችሁ ዜድ ምን አድርጋችሁ ነው?